አሰላሙ አለይኩም ረህመቱላ ወበረካቱ ሹድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እኔ አልሐምዱላ ሰላም ነኝ። እንዲሁም ክርስቲያን ወንድሞቻችን ሰላም ብያለሁኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እሱ ምንድነው? የብዙዎቻችሁ ጥያቄ የሆነው ከአረብ ሀገር ከሳዑዲ ማለት ነው፣ ከዱባይ አይደለም አላቅም፣ የዱባይን ና ማለት ነው ከሳዑዲ ወደ ኢትዮጵያ ስንገባ ስንት ኪሎ ይፈቀድልናል? እያላችሁ ብዙ ልጆች ኮሜንት አንብቤ ነበርና የሚፈቀደውን ልንገራችሁ እንዲሁም ደግሞ ብዙ ገሰስ አላስፈላጊ ነገር ባታመጡ አሪፍ ነው ማለት ነው። ያን ያክል አይደለም፣ ሀገራችን ሁሉም ነገር አለ። በምንዛሬው ሲታሰብ እንደውም እዛ የምንገዛው ነገር ጉዳት አለው ማለት ነው። እና ስንት ኪሎ ይፈቀዳል የሚለው ትኬት ሲቆረጥልን አርባ ስድስት ኪሎ ነው የሚለው እኔ ግን አልሐምዱሊላህ እንግዲህ አጋጣሚ ሆኖ ይሆን አላውቅም። ከሳውዲ ምንም ተፍትሽ የለ፣ ምን የለ፣ ምን የለ ሰባ ኪሎ አልፎልኛል ማለት ነው። አንደኛው ሻንጣያ ውስጥ ሀያ ሰባት አንደኛው ውስጥ ሀያ ሰባት በወገቤ ደግሞ ወደ አስራ አንድ ኪሎ ከዛ ደግሞ በጎን እንደዚህ በፖርሳስ መስለን ብዙ ይዣለሁኝ ዝሮ ዝሮ ተቅሪበን ወደ ሰባ ኪሎ የሚሆን አልፎልኛል። ማለት ነው። ግን ሁልጊዜ እንደዛ ነው ማለት አይቻልም። ዝሮ ዝሮ እስከ 50 ኪሎ እንደሚፈቀድ እርግጠኛ ሆኜ ነግራችኋለሁ ማለት ነው። 60 ኪሎ 25 25 በሁለት ሻንጣ በወገባችሁ ደግሞ አስር እንትን ማለት ነው፣ 10 ኪሎ ያ ስንት ይሆናል? 60 ማለት ነው። ግን እኔ ግን ሰባ ኪሎ አልፎልኛል። ከሳኡዲ ምንም ተፍትሽ የለ እንግልት የለው ምን የለው ምን የለው ማለት ነው። ትንሽ የሚያንገላቱት እዚህ አዲስ አበባ ስንገባ ግን፣ በጣም ተፍትሽ አለ በወገባችን በዚህ በጃችን የያዝ ነው በቃ፣ ብዙ ነገር አለው ማለት ነው። ዘምዘም ውሀ ማምጣት ትችላላችሁ። እዛው ውስጥ አስራ አምስት ብር ነው የምትሸጠው። እዛ ውስጥ አድርጋችሁ ይዛችሁ ማምጣት ትችላላችሁ። ይህን የዜጋ ማሳያችሁ እቃ ነበሬ ከኋላ በባህር የላኩት በባህር መጥቶልኝ ነው። እንሻላ እሱን ደግሞ ምን ያክል አስፈላጊ እንደሆነ ምን ምን ማምጣት እንዳለባችሁ በሌላ ቪዲዮ አመጣላችኋለሁ ማለት ነው። እውነት ለመናገር አገራችን ላይ የሌለ ነገር የለም። ከዛ ብዙ አታምጡ፣ ብራችሁን ይዛችሁ ከዙ ማስገዛት ማለት ነው። እዛ ያለው እዚህም አለ። እንደውም እኔ እንጃ፣ እዚህ እውነት ኢትዮጵያ ውስጥ ነው እንዲህ ያለ ነው የምትሉት እቃ ተራ ስትሄዱ በጣም ነው ድንግርግር የሚያረጋችሁ እና የሌለ ነገር የለም። ከዛው ከዛ ብራችሁን ያዙ። እዚህ ስትመጡም ሆነ ቀድማችሁም ሆነ ታስገዛላችሁ ማለት ነው። ቀድማችሁን ብትገዙ ያው ነው፣ እዛም ብራችሁንም ብትይዙ ያው ነው። ለምን ብትሉ ሪያሉም እየተወደደ ስለሚሄድ እዚህም ነገራቶችን ቢወደዱ ሪያልም እጁ ላይ ያለው ሰው እየተወደደ ይሄዳል። ለውጥ የለውም። ሁሉም አንድ ነው ማለት ነው። ከእናንተ የሚጠበቀው ምንድን ነው ብራችሁን ብቻ ሴቭ ማድረግ ነው እሱቅ በወጣችሁ ቁጥር አረቦችን እያያችሁ ምናምን ከገዛዛችሁ ያን ያክል አስፈላጊ አይደለም ስላችሁ ነው እኔ እዚህ ጋር ማሳያችሁ በባህር ልኬ አንድ ሻንጣ ልብስ በቃ ዕቃ ማለት ነው ዕቃም ልብስም አለው ያው የተወሰነ ስለተረፈብኝ ዝም ብዬ በባህር ላኩት። አልሐምዱሊላ እኔም ስገባ እሱም ገባለኝ። እላችኋለሁ ሀባይብ። እኔ እንግዲህ ቃየን ድሮ የላኩትም ምናምን እንሻላ፣ በቅርቡ ገጠር ስለምሄድ ከገጠር ሳመጣ ቃየንም አሳያችኋለሁኝ። እንደገና ደግሞ ከዛ አገር በጣም አንገብጋቢ የሆነውን ነገር ደግሞ እንሻላ ካለ እነግራችኋለሁኝ። እላችኋለሁኝ ውዶቼ፣ ቻናሌንም ሰብስክራይብ አድርጉኝ። እንደገና ደግሞ እቃም ሶ ከፍቻለሁ ብያችኋለሁኝ። በኦንላይን ዘዙኝ፣ የትም ቦታ የትኛውም ሀገር እናደርሳለን። ለማድረስ ዝግጅት ነን። ቻናሌንም ሰብስክራይብ አድርጉ። በሌላ ቪዲዮ እስከም